አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ከእኔ ጋር አልሐምዱሊላሂ ሁሉ ሰላም ነው እንድም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ ሰላማችሁ ብዙ ትርፍ በለለኝ ዛሬ ማሻ አላህ ማሻ አላህ አራተኛ ጾም ተጾመ አላህ ስብሐነሁ ወተዓላ ከተቀበላቸው ጾማቸው ጾሙ በትክክል ካስረከቡት ባሪዎች አላህ Subhanahu Wa Ta'ala ያርገን ያርጋችሁ የኔ ውዶች ማለት ነው። አላህ ደግሞ ይቀበለን ጾማችን፣ ልፋታችን፣ ድካማችን ይቀበለን እና ዝም ብሎ በከንቱ አያስቀራን ማለት ነው። አላህ አባቡን ባብ ከከፈተላቾ የጀሃነም ዘግቶ የጀነትን ከከፈተላቾ ነው በዚህ ግቡ ከሚላቸው አላህ Subhanahu Wa Ta'ala ያርገን ማለት ነው። ሁላችሁንም ቤተሰቦቼ እንኳን አደረሳችሁ ብያለሁ በድጋሚ ማለት ነው። ባለፈውም ብያለሁኝ ዛሬ ደግሞ እጄላችሁ የመጣሁት ምርጥ ቅባት ነው ማለት ነው። ላስታወቃችሁ እሷን ቅባት ማለት ነው እኔ ከአንድም ሶስት ጨርሻ አለሁኝ። የህንድ ቅባት ነው ማለት ነው። ከህንድ ነው የመጣው በነገራችን ላይ ትንሽ ላይ ከህንድ ነው የመጣው። የህንድ ቅባት ነው ማለት ነው። እና እዚህም ሊሸጥ ይችላል፣ አላሁ አለም። እዚህ ግን ይኖር አይኖር አላሁ አለም። ነገር ግን ይሄ የመጣልኝ ልጅቷ ስራ በምሰራበት ቦታ ህንድ የሆነ የሚሳፈር ሰው ነበረ። በዛውም ይዞላት መጥቶ ለእኛ ማስመጥታለን ነው ማለት ነው። ሶስት ከዛውም ጨርሻለሁ ማለት ነው። እንደዚህ ነው ቅባቱ በጣም አሪፍ ቆንጆ ምርጥ ቅባት ነው ማለት ነው። ምርጥ ቅባት ነው እንደዚህ አይነቱ። አሁን ሁለት ጨርሻለሁ ከዚህ ሶስተኛዬ ነው ማለት ነው። እኔና እህቴ ነው የምንጠቀመው። በጣም አሪፍ ቅባት ቆንጆ ቅባት ነው ለፀጉራችን እድገት እና ረዝመት እና በጣም አሪፍ ነው። ካገኛችሁት ተጠቀሙት ለማለት ያህል ነው ማለት ነው። በጣም አሪፍ እና ቆንጆ ነው እና እኔ በበኩሌ በጣም ተመችቶኛል። ካገኛችሁት ግን ተጠቀሙት። ያው በአሁኑ ሰዓት ሶሻል ሚዲያ ላይ ሁሉም ቦታ ይሸጣል ይመስለኛል። ቅባቱ ይሄን ይመስላል ማለት ነው። በዚህ መልኩ ነው የሚመጣው ታሽጎ እንደዚህ ይመጣል ማለት ነው። ቅባቱ ደግሞ ከፈለጋችሁት ይሄን ነው ሰርች አርጉ፣ ምን አርባ ልታገኙ ትችላላችሁ፣ ወይም በየሱቁ ልታገኙ ትችላላችሁ። አላሁ አለም ያለም የኑሩም አላቀም ማለት ነው። በዚህ መልኩ ታሽጎ ይመጣል ማለት ነው። በጣም ቆንጆ ነው ቅባቱ። ውስጡ ላይ ያሉ ስራ ስር ምናምኖች ናቸው ማለት ነው። ያዘጋጁት ከስራ ስር ምናምን ነው ቅባቱ በጣም አሪፍ እና ቆንጆ ለፀጉራችን እድገት፣ ለስላሴ፣ ግንባራችን ግንባራችን አጠገብ ለሚሸሽ ፀጉር በጣም አሪፍ ቅባት ነው። ካገኛችሁት ተጠቀሙ። የህንድ ቅባት ነው፣ ነገር ግን ከህንድ ነው የሚመጣው። ከዚህ ኑር ባለአቅም ማለት ነው። ካገኛችሁት ብትጠቀሙት በጣም አሪፍ ነው። ወይ ኦንላይንም ላይም ልታገኙ ትችላላችሁ፣ ሰርች አድርጋችሁ፣ በዚህ በጽሁፉ ሰርች አድርጋችሁ ገብታችሁ ማለት ነው። እና በጣም አሪፍ ቅባት ነው። ይሄ ደግሞ ክሬም ነው ለጸጉራችን። ልክ ጸጉራችን ሻወር ወስተን ከወጣን በኋላ ለጸጉራችን ጫፍጫፉንም በጣም ባርገም ስንቀባው ለጸጉራችን በጣም ልስላሴ ይሰጠናል። በጣም አሪፍ ቆንጆ ነው የሚያደርግልን ጸጉራችን ማለት ነው። እኔ ከአንድም ሁለት ጨርሻለሁ፣ ከዚህ ሁለት ማለት ነው ነው ያኔ ከዚኛ ሁለትን አንድ ጨርሻለሁ እና በጣም አሪፍ ነው። ይሄ ኦንላይን ታገኙታላችሁ አለ ማለት ነው ሰርች አርጋችሁ ጽሁፉን እንትን አርጋችሁ ሰርች አርጋችሁ ታገኙታላችሁ። በጣም ለጸጉራችን ጫፍ ጫፉ ለሚበጣጠስ ጸጉር እናም ደግሞ ለሚያስቸግረን ጸጉሮች በጣም አሪፍ ነው ማለት ነው። በዛ ላይ ደግሞ ቅባት ካላችሁ ከቅባት ክሬም ቅባት ማለት ነው ካላችሁ ከሱ ጋር አደባልቃችሁ መጠቀም ትችላላችሁ ማለት ነው። ይሄ ነው ጽሁፉን የያዙትና ሰርች አርጋችሁ ማውረድ ትችላላችሁ ማለት ነው። እና በዚህ እኔ ከዚህኛው ሁለቱ ጨርሻለሁ። ይሄን ግማሽ አድርገናል እኔ እና እህቴ ነው ማለት ነው። እና ቅባቶች በጣም አሪፍ ቅባት እነዚህን ቅባት ነው ላስተዋውቃችሁ የመጣሁት ማለት ነው። ጸጉራችን ስንቀባ ደግሞ አንዳንዴ ሻምፖ፣ ማንኛውም ሻምፖ ይሁን ሻምፖ ላይ እንትን አድርገን ማለት ነው ምንድን ነው ቁርምፉት ቁርምፉት አድርገን እናም ደግሞ ቀረፋ አድርገን ውስጡ ላይ ያስቀምጠን ሁሌ መታጠብ ማለት ነው። ለሚበጣጠስ ጸጉር፣ ግንባራችን ለሚሸሽ ጸጉር፣ እናም ደግሞ ለጸጉራችን ውበት ራሱ ለእድገት ራሱ ለፍጥነት በጣም ይጠቅመዋል ማለት ነው። ማንኛውም ሻምፖ ላይ ማረግ ትችላላችሁ። እኔ በዚህ ላይ አርጌበታለሁ ማለት ነው። ውስጡ ላይ አርጌ ያለሁኝ እና እሱን ነው የምንጠቀመው። ዝንጅቤል ካላችሁ አንዳንድ ዝንጅብል እና ሽንኩርት ራሱ አንድ ላይ አድርጋችሁ ብትጠቀሙ ፀጉራችሁ እውነቴን ነው የሚላችሁ፣ በጣም በጣም ለውጥ ታገኙበታላችሁ ማለት ነው። በጣም አሪፍ ነው። ነገር ግን ሻምፖ ሞላዝም ይሄኛው፣ ማንኛውንም ሻምፖ መጠቀም ትችላላችሁ ማለት ነው። እና ለፀጉራችን በተለይ በተለይ አንድ አይነት ሻምፖ እንትን ማድረግ የለብንም ማስለመድ የለብንም ማለት ነው። አንድ አይነት ሻምፖ ማስለመድ የለብንም። በተለያየ ሻምፖ ነው መጠቀም ያለባችሁ። ይሁን የተለያዩ ሻምፖዎች ነው የምንጠቀመው እንጂ አንድ አይነት ሻምፖ ለፀጉሬ በፍጹም አላስለመደውም ማለት ነው። ምክንያቱም ይሄ ነገር ካስለመዳችሁት ምንድነው፣ በኋላ ይሄንን ሻምፖ የሆነ ቀን ልታጡት ትችላላችሁ። በዛ የተነሳ ጸጉራችሁ ደግሞ ሊጎዳ ይችላል ማለት ነው። አንድ አይነት ቅባትና አንድ አይነት ሻምፖ የለመደ ጸጉር ለአንድ ቀን ሄዶ ሄዶ ያችን ነገር ካጣን በጣም ሊጎዳብን ስለሚችል ማለት ነው። እና ተጠንቀቁ እያልኳችሁ ቤተሰቦቼ፣ ቪዲዮን ከወደዳችሁ ላይክ እና ሼር አድርጉት ማለት ነው። አዳድሶች ደግሞ እንደ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ ደውል ምልክቷን ማጥቁሩ እንዳታሰላችሁላችሁ ይህን ቤተሰቦቼ ላስታውሳችሁ ብዬ ነው። ሁላችሁንም ወዳችኋለሁ። መልካም ሮመዳን። በትጋሚ የሶስተኛ ያራተኛ ወቆን ጾማችን ነው። አላህ Subhanahu Wa Ta'ala ይቀበልን ይያላችሁ። ዱአ አድርጉላችኋለሁኝ። እኔም ወዳችኋለሁ። ወሰላም አለይኩም ወራህመቱላሂ በረካቱ